አለሜ ሳሜ በከንፈሬ አለሜ በሚጣፍጠው እያለች መጣለች እች ልጅ ማን ነች እንግዲህ ብዙዎቹ ይህንን ቪዲዮ እና ፎቶ መነጋገሪያ እያደረጉት ይገኛሉ ብሩክም እንግዲህ እች ልጅ ፖስት አድርጓታል ማነች ምንድነች ምንድን ነው የተፈጠረው ነገር ከቅመማ ጋስ ምንድን ነው ያገናኛቸው ነገር ቲክቶኩ አብዛኛውን ሰው በሚባል ደረጃ የእሱንና የዝችን ልጅ ፎቶ ቆንጆ ናት እያሉ አንድ ላይ እንግዲህ ከብሩክ ጋር እያቀናበሩ በዘፈን እንዲሁም ደግሞ በተለያዩ አይነት ሙዚቃዎች እንግዲህ ያቀናበሯቸው ይገኛሉ። ምንድን የተፈጠረው ነገር የሚለውን በደንብ እናወራበታለን። በመጀመሪያ እንዴት ናችሁ ውድ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ሀይሚና ብሩክ እንግዲህ ሰላም ለመሆን እየጣሩ ነው የሚገኙት። አንድ ትንሽ ከበድ የሚል ነገር ወይም ደግሞ ያላግባባቸው ነገር ተፈጥሮ ነበረ። ከዛ በኋላም እንግዲህ ሀይሚ ስለተፈጠረው ስለ ሁሉም ነገር ተናግራ ብሩክ ደግሞ ልጁ እንዴት ቢነቃይ ነው እንዴት አንቺን እስከ መውሰድ እስከ ማገት እስከ ማስገደድ ይደርሳልና አልለቀውም በማለት የምለውን ነገር እለዋለሁ፣ የምናገረውን ነገር እናገራለሁ ብሎ እንግዲህ ከሀይሚ ጋር ከባድ ጭቅጭቅ ውስጥ ገብተው ነበር። እሷ ደግሞ እሱን ተወው፣ ከዚህ በላይም ሌላ እልህ ውስጥ እንዲገባ አልፈልግም፣ ልጁ ከኛ ህይወት ይውጣልን፣ ከኔ እንዲርቅ ነው የምፈልገው ብላ ነግራው ነበረ። ብሩክ ደግሞ እኔ የምልሽን ብቻ አድርጊ አያገባሽም ነው ሲላት፣ የነበረ እንዴት አያገባኝም ብላም ያው አንዳንድ ነገሮች ተነጋግረው ነበረ። ግን ደግሞ የሚዋደድ ሰው የሚፋቀር ሰው ይጣላል ይጋጫል፣ ይለያያል ሁላ ከዛ ድጋሚ ይገናኛል ምናምን እና በእነሱ አልተጀመረም። መጣላት መጨቃጨቅ፣ መከራከር ማለት ነው እና እኔ ጥፋተኛውን ሰው ሳይ ሀይሚ ማጠፋች፣ ብሩክ ምንም ሳይመስለኝ እናገራለሁ፣ አንቺ አጥፍተሻል በቃ፣ ይሄ ነገር ጥፋት አለብሽ በቃ አቁሚ ብዬ እናገራለሁ። ብሩክም ጥፋት ካለበት ብሩክ ይሄን ነገር አድርገሃል በቃ ሀይሚን አስከፍታታል፣ ወይም ደግሞ ለእሷ የማይመጥን ነገር ያደረግከው አቁም ብዬ እኔ እናገራለሁ። ነጭ ነጯን የሆነ ሀይሚን ና ብሩክን ስለመወዳቸው ምናምን ብዬ ጸጥ ብዬ የማልፈው ነገር የለም ለምን? ትክክል ያልሆነ ነገር ስታዩት፣ እናገራላችሁ እንደ ሰው ሀሳብ እዚህ ጋር የምሰጠው የራሴን ስለሆነ እናገራለሁኝ ማለት ነው። ከዛ በተረፈ እንግዲህ ሀይሚና ብሩክ ያው ሰሞኑን እንደምታዩት ነው። የብሩክ ውሳኔ ባይታወቅም፣ ግን ውስጡ በጣም ከባድ ከባድ ነገሮች እየተሰሙት ከባድ ከባድ ነገሮችን እያየ ይገኛል። ባለፈውም ካስታወሳችሁ አንድ ልጅ በቃ እንደዚህ አያ አግቷ አይውሰዳት፣ በይፋ በአካል አይምጣ እንጂ በስልክ እሱ የሚላትን ነገር ሁሉ ስታደርግ ነበር። ለብሩክ ከብሩክ ተደብቃ ከጓደኞቿ ከማንም ሰው ተደብቃ ብቻዋን ያን ሁሉ ችግር ተጋፍጣ ነበር። እና ይህ እንዴት ይህንን ያህል ነገር ትደብቂኛለሽ ትዋሽኛለሽ ብሎ ብሩክ በጣም ከባድ ሁኔታ ላይ ነበረ። ከባድ ፀብም ተፈጥሮ ነበር። እንዳያችሁት እንደሰማችሁት እስከ ዱባይ ድረስ እስከሚሄድ ደርሷል። ሁሉ ነገር ጥሎ ከሀገር እስከ መውጣት ደርሷል። ና እንዴት ትደብቀኛለች የሚል ነገር ነው። እውነታውን ሲያውቅ እንዴት ይህን ነገር ትደብቃለች በማለት ነው የተናደደው የተበሳጨው። ና አሁን ደግሞ ለሁለተኛ ጊዜ እንግዲህ ሀይሚዬ እንደምታዩዋት ይሄን ነገር ደብቃው ቆይታለች። እውነት ታድርገውም አታድርገውም እሱ መድሀኒዓለም ነው የሚያውቀው። ግን እኔ በተናገረችው መሰረት ነው እዚህ ሀሳብ አስተያየት ልሰጥም የምችለውና አድርጌዋለሁ ብላለች፣ ጥፋቴ ነው ብላለች፣ አምናለች። እና ብሩክ ይሄ ነገር አሞታል። ነገ ከነገ ወዲያስ ምን የተደበቀ ነገር ትነግረኝ ይሆን? ነግራኝ ሳይሆን ሌላ ሶስተኛ አካል ሌላ ሶስተኛ ወገን መጥቶ ምን አይነት ነገር ይነግረኝ ይሆን? ምን አይነት ነገር ነው ያለው? የተደበቀ ነገር ያላወቅኩት ነገር ምን አይነት ነገር ይሆን ይሆን ብሎ ጥርጣሬ ውስጥ ነው ያለው። እና አሁን ላይ ግን እያሰበ የሚገኘው ሃይሚን ከዚህ ልጅ እንዴት ላስመልጣት ሃይሚን ከዚህ ልጅ እንዴት ላፋታት ሃይሚን እንዴት ከዚህ ችግር እንድትወጣ ልርዳት ብሎ የእሷን ችግር ብቻ ነው እየተረዳ የሚገኘው እሱ ግን በጣም ታሟል ውስጡ በጣም የእውነት አዝኗል በጣም ከፍቶታል ግን ሀይሚዬ እንድትጎዳ አልፈለገም የሆነ ነገር በሱ ምክንያት የሆነ ነገር ተናግሯት ተበሳጭሶ በጣም መናደድ ይችል ነበር ሀይሚ እንደውም በጣም ስታስረዳ ትቆጣ ነበር ከእሷ በላይ እሱ መቆጣት መበሳጨት ይችል ነበር በጣም በቃ ከልክ በላይ ግን እሱ የተማረ ሰው ነው የሚያገናዝብ ሰው ነው በጣም ነገራቶችን በትኩረት የሚያይ እሷ እንድትጎዳ በቃላቶቹ ራሱን ማስከፋት ማስቀየም አይፈልግም። እሷ በድርጊቶቿ እንኳን እንደዚህ እያደረገችው እያየ አይፈልግም። እሷም በቃላት ራሱ ይሁን ነገር ብትወኝ እኔ ጸጸቱን አልችለውም ብሎ ነው ራሱን እንግዲህ ከጸጸት ነጻ ለማድረግ ራሱን ከመውቀስ ነጻ ለማድረግ ነው እየሄደ የሚገኘው እና ብቻ ግን ከሀይሚ ጋር ያልጨረሱት ነገር እንዳለ ያስታውቃል ። ብሩክም በጣም ብዙ ጥያቄዎችን እንደሚጠይቃት ብዙ ማውራት ያለባቸው ነገሮች እንዳሉ እንግዲህ እያየን እንገኛለን ከፊቱ በደንብ ያስታውቃልና፣ ሀይሚየም ያው መልሷን ተናግራለች። እውነት ለመናገር ግን ከዚህ በኋላ ያው የሚደባበቅ ነገር አለ ብዬ አላስብም። ሀይሚየም ከአንድም ሁለት ሶስት ጊዜ እንግዲህ ብዙ ነገሮችን እየተማረችበት አልፋለች። አሁንም ከዚህ በኋላም ፈተና ሊኖር ይችላል፣ በአጭሩ ማለት ነው። እና አሁንም የመጣባቸው ሰው እንግዲህ ፈተና ሊሆንባቸው ነው፣ ከባድ ፈተና። ይህን ነገር እንዴት ነው ማለፍ የሚቻለው የሚባለውን ነገር እሱ ብቻ ስለፈለገ ሀይሜን እንደዚህ አርጊ እንዲግቢ እንዲውጭ ማለት አይችልም። ምክንያቱም ሕግ ያለበት ሀገር ስለሆነ፣ ታዋቂ ናት። ብዙ ሰው የሚወዳት ሰው አለ፣ ብዙ ሰው የሚያከብራት አለ። ተሰሚነት ተደማጭነት አላት። ይህ ልጅ ማስያዝና ያለባት ቀጥ ብላ ካልሆነ ከህይወቷ ውልቅ ብሎ መውጣት አለበት። ይሄ ነው አጭሩ ነገር እና ሀይሜ ብሩክ ምንም የቱንም ያህል ነገር ቢሆን ቢኖር ማለት ነው የቱንም ያህል ችግር የቱንም ያህል መጥፎ ነገር ቢፈጠር ራሱ ተጣልቶ የማይጣሉ ልጆች ናቸው። ተለያይቶ የማይለያዩ ተቆራርጦ የማይቆራረጡ ልጆች ናቸው። ዛሬ ቢጣሉም ዛሬ ቢጨቃጨቁም ዛሬ ቢከፋቸውም ዛሬ ሀይሚ ስህተት ብሰራም ነጋቸው አእምሮ የተሻለ ደረጃ ላይ የተሻለ ፍቅር ላይ የተሻለ ህይወት ላይ እንደምናያቸው እርግጠኛው እኛ ነግራቸኋለሁ። ደግሞም እርግጠኛ ነኝ። የሚፈታ ችግር ነው እንጂ የማይፈታ ችግር የለም። ችግሮቹ ከነሱ በላይ ሊሆኑ አይችሉም። ችግሮቹ ከነሱ በታች ናቸው። ስለዚህ እነሱ ረጋጋግጧቸው ችግሮቻቸውን ከፍ ብለው ይሄዳሉ ና። ይሄንን ነው ልል የምችለው። ሀይሚና ብሩክ መኖኝ ተታርቀው ይመጣሉ። ብዙ ፈተናዎች ሊኖሩ ይችላሉ። ብሩክ ብዙ ጥያቄ ይጠይቃታል። ለዛ ምላሽ በቂ የሆነ ምላሽ ካልሰጠችው ለዛ ጥያቄው ምናልባት ሊናደድ ሊበሳጭ ይችላል። ትንሽ ሊጨቃጨቁ ይችላሉ። ግን አብሮ መምጣታቸው አይቀርም ለማለት ነው። ሌላኛው ደግሞ ወደ ልጅቷ አሳልፍላችሁ፣ ቴና ትባላለች። እንግዲህ እኔ ስለሷ እንዳጣራውትኝ ቲክቶክ ላይ ቪዲዮዎችን ትለቃለች። እንዲሁም ደግሞ ኢንስታግራምም አላት ምናምን። ትንሽ ፌመስ አይደለችም በእርግጥ ግን ታዋቂ ነች። ባጭሩ በትንሹም ቢሆን ማለት ነውና ብሩክ ችን ልጅ እንግዲህ እጅ ሰጥቻለው አይነት ነገር ኢሞጂ ነው ያስቀመጠውና ማንነች ምንድነች የምትሉት ነገር ያው ሚዲያ ላይ ያለ ሰው ሁሉም ሰው ይተዋወቃል። ማንኛውም ሰው ከማንኛውም ሰው ጋር ይተዋወቃል ወይም ደግሞ ጓደኛ ከሆናችሁ እንዲ የምትተዋወቁ ሰው ከሆናችሁ ፎቷቸውን ሊፖስቱ ይችላሉና አሁን ብሩክ ች ልጅ ስለፖሰታት በቃ ሀይሚን ይተዋትና ከዚሽ ልጅ ይመጣል፣ የሚያምሩትም አንድ ላይ ሲሆኑ ከዚሽ ልጅ ጋር ነው ብላችሁ ፎቷቸውን የምታቀናብሩት ሰዎች አላችሁና እንደው የጤና ያደርግላችሁ። መድኃኒት ምናምን ብትወስዱ ጥሩ ነው። ምክንያቱም የመድኃኒት ሰዓታችሁ ስላለፈ ነው እንደዚህ የምትቃዡት ማለት ነውና ማንም ቢመጣ ማንም ልጅ ከልጅቷ ጋር ችግር የለብኝም። ይቅርታ አድርጉልኝ፣ ቆንጅዬ ነች፣ ታምራለች ደስ ትላለች ምናምን፣ ነገር ግን ከሀይሚ ከቅመማ የሚበልጥብኝ የለም ምንም። የቱንም ያህል ሰው ቢመጣ የቱንም ያህል ኩዊን የኢትዮጵያ፣ የዓለም ኩዊን ኦፍ ኩዊን ብትመጣ ራሱ ማለት ነው፣ ሞናሊዛ ራሱ ብትመጣ አትበልጣትም። ሀይሚ የእውነቴ ነው፣ ሁሉን አሟልቶ የሰጣት ቅመም የሆነች ልጅ ተወዳጅ፣ በጣም አስተዋይ የሆነች የተረጋጋች ስርዓት ያላት ሴት ሀይሚ ነች። እና ሌሎች ሴቶች ስርዓት የላቸውም ብዬ ለመናገር አይደለም፣ ግን ከሀይሚ የሚበልጥ የለም። ማንም ይምጣ ይሄድም፣ በሀይሚ ቀልድ አናቅም። ሀይሚና ብሩክ አንድ ናቸው። ማንም ሊለያቸው አይችልም። ማንም ይምጣ ከየትም ይምጣ ከየትም፣ ምንም በቃ የሚፈጥረው ታሪክ የለም ብዬ ነው የማስበው። እና ይቅርታ አርጉልኝ፣ ቲናን መሳደብ ፈልጌ ሀይሚን ከፍ ለማድረግ እችን ሴት ዝቅ ማድረግ አይጠበቅብኝም። ግን ዝቅ የምናደርጋት ቀል ሊኖር ይችላል። በሀይሚ ከመጣችብን፣ በማንደራደረው በአይን ብሌናችን ከመጣችብን፣ ያኔ የምናገረው ብዙ ነገር ሊኖር ይችላል። አሁን ላይ ግን ምንም እስካልተናገረች ድረስ አሁን ምንም ነገር ስላላለች የብሩክን ፎቶ ስላለጠፈች ምናምን ጸጥ ብያለው። ብሩክን የዚች ልጅ ፎቶ ለጥፏል። ለምንድን ነው ምንድነው? ምክንያቱ ለምን ለጠፋት? ማነች? ምንድነች ለሚለው በደንብ ኢንፎርሜሽን አጣርቼ መጥቼ የምነግራችሁ ሊሆናል። ግን ባጭሩ ሀይሚንና ብሩክን ለመለየት የምትሄዱ ብዙ ሰዎች፣ ብዙ ርቀት የምትጓዙ ሰዎች እንዳላችሁ አቃለሁ። እኔ ተናግሬ ያለሁ ከዚህ በፊትም የእውነቴን ነው ምላችሁ፣ ካስታወሳችሁ፣ ስለ ሀይሚ ስለ ብሩክ ብትናርጌ እስኪ በቤተሰብ መሀል ራሱ ያለውን ነገር ሁሉን ነገር ነግሬያችኋለሁኝእና ፖሰታት ማለት አፈቅራት ማለት አይደለም። ፖሰታት ማለት ፎቶዋን አመጣ ማለት ይወዳታል አለ፣ ያፈቅራታል ማለት አይደለም። ወይም ደግሞ በአንዴ ከሷ እሷን ትቶ ሃይሚን ትቶ ከሃይሚ ተርቆ ከሃይሚ ተለይቶ ከዚች ልጅ ጋር ይመጣል ማለት አይደለም። ኖ የሚባል ታሪክ የለም። ፍቅር ቀልድ አይደለም። እሱ የያዘው እኮ ቁም ነገር ነው። የፍቅር እቃቃ ጨዋታ ምናምን ቢሆንማ ስንት ሴት እስካሁን ያመጣ ነበረ። ምናልባት የስራ ጉዳይ ሊያገናኛቸው፣ ሊያግባባቸው በስራ ምክንያት ሊገናኙ ይችላሉ፣ ግን ደግሞ በፍቅር አይን ከሀይሚ ውጪ ማንንም ሊያይ አይችልም። ስለዚህ ነገረኞች ተንኮለኞች አርፋችሁ ተቀመጡ፣ አታሽቃብጡ፣ በነፈሰበት አትንፈሱ። ፎቶ ለጠፈ ማለት እሷን ይወዳታል፣ ያፈቅላታል፣ ሀይሚን ትቷታል፣ ረስቷታል ማለት አይደለም። ኔቨር ኔቨር ኤቨር ኔቨር ኤቨር ብዬ በአራት ነጥብ እዘጋላችኋለሁ። ለማንኛውም ሀይሚንና ብሩክን በሰላም መጠው ጥሩ ነገሮች እንደምናይ ሁሉ ነገር ተፈትቶ ችግሮቹ ሁሉ አልቀው እንደምናያቸው ትልቅ ተስፋ አለኝ። ደግሞም ይመጣሉ። ምክንያቱም ይሄ የገነቡት ነገር ይሄንን መሰረት የጣሉት ፍቅር ይህንን የጀመሩት ፍቅር ዝም ብሎ እቃቃ አይደለም። ዛሬ ተጀምሮ ሰኞ ተጀምሮ ማክሰኞ የሚያልቅ የሆነ ሰዓት ላይ ጥሩ ጊዜ አሳልፈው የሆነ ጊዜ ደግሞ ብትንትናቸው ሊወጣ አይደለም። ወይ ደግሞ ይህ ሁሉ ጊዜ የለፉት ይህ ሁሉ መንገድ የመጡት ይህ ሁሉ የተጓዙትኝ ተመልሰው ወደ ነበሩበት ወይ ደግሞ ለመለየት ለመጣላት አይደለም። ከፍ ሊሉ ነው። የተሻለ ኑሮ ለመኖር ነው። የተሻለን ፍቅር ለማምጣት ነው። የተሻለ እንዴት ልበላችሁ፣ መዋደድ፣ መቀራረብ እንዲኖር ነው። ስለዚህ አቁሙ። በእነሱ የምታሟርቱ የማይሆን ነገር የምታወሩ ሰዎች በእርግጥ አይሳካላችሁም ግን አንዳንዴ ለጥሩ ነገር ብትፈጥኑ ጥሩ ነው። የምሬ ነው። አሁን ሀይሚና ብሩክ ተታርቀው መጡ ቢባል ይሄን ያህል አትሮጡም ነበር። አሁን እች ልጅ ፖሰታት ብላችሁ እሬ ትላላችሁ። የእውነቴ ነው። ማን ትሁን ምን ትሁን ለምን ፖሰታት ምናምን ሳትሉ ማለት እሱ እናንተ የስንት ሰው ፎቶ ትፖስቱ የለ ያን ሰው አፍቅራችሁት ነው ወዳችሁት ነው ብላችሁ ስለሚመቻችሁም ወይ ጓደኛችሁ ስለሆነ ልትፖስቱ ትችላላችሁ። እና ብሩክም በዛ መንገድ ሊሆን ይችላል የፖስታት። ለማንኛውም ግን ሁሉንም ነገር ቀስ በቀስ እንቁላል በእግሩ ይሄዳል እንደሚባለው በቀስ በቀስ የምናጣራ የምናይ ይሆናል ብዬ ነው ማስበው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ባይ ባይ።